እናንተ ቆይ ሐዘን አታዝኑም እንደ ክርስቲያን እያለ እኛማ ሐዘን እናዝናለን። ሐዘን አዝነን እኮ ነው። በእኔ ወረዳ ውስጥ ሰዎች እየተገደሉ ነው ብዬ ከሁለት ሳምንት በፊት ስናገር በአብሮ አደጌ የዛሬ አስር ዓመት በሞተው ወንድም ምክንያት ስጠይቅ የዛሬ የሁለት ሳምንት በእኔ ወረዳ መርቲ ማለት ነው አሁን ፎቶዋን የለጠፍሻ ትህት ልጅ እዚህ ጋ እኔ እጄም ላይ ያለ ፎቶ አለ ቤት ጌታን አንድ ላመስግን። በእውነት በእውነት ጌታን አንድ ላመስግን። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። ከወንድሞቼና ከእህቶቼ ጋር ሆነ በስምህ እንጸልያለን፣ ስምህን እናመሰግናለን በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም ስላደረከው መናወጥ የሐሰተኞች ድንኳን ተመልሶ ላይተከል ስለወደቀ የሐሰት ትምህርታቸው ድንኳን ስለተዛመም አይደለም ስለተነቀለ ሀያ አምስት ሺህ ሰው ላይቭ ስርጭት ቀጥታ እየተከታተለ በነበረበት ጊዜ ላይ ዳግም ላይመለስ የሰው እጅ ስራ የሆኑ ስዕሎች ተራ ራብሽ መሆናቸውን አውቀው ሰዎች ከቤታቸው አውጥተው እስኪ ጥሉ ድረስ የሆነበትን ማዳን በጌታ በኢየሱስ ክርስቶስም ስላደረክ እጅግ አርጌ አመሰግናለሁ። ክብር ሁሉ ለአንተ ይሁን። ይሄ ነውጥ የተጀመረው አንተን ያደረገው የአንተ እጅን ያደረገው የተመታው የስህተት ትምህርት ሲመታ አብሮት የተመታው እባቡ ነው። የዛን ቀን እንዳሳየኝ ያ ወንድም ሊያወራይ በመጣ ሰዓት ላይ የመጣበት መንፈስ እባብ በጆሮ ስትገባ ልክ እንዳሳየን እንደዛው እግዚአብሔር በስምህ ጉልበት አፍሮና ተሸማቆ ያንን ያህሉ ተዋርዶ ሲወጣ የተመታው ያክፉ መንፈስ ነው። ወንድሜን ፈለገን ግን እንወደዋለን። በእንባ ጸልየንለታል። ይድን ዘንድ እንወዳለን። ወገኖቻችን ይድን ዘንድ እንወዳለን። ዳግም ላይ ተክሉት የተነቀለ የሐሰት ድንኳን በጌታ በኢየሱስ ክርስቶስ ምና ስልጣን ለዘላለም ስላፈረስከው ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአምላካችን ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሆንላለሁ። አሜን አሜን ይሆነ። ጌታ ይባረክ። ከትሮማ ውጡ። በቃ አሁን ያላችሁ አማራጭ እሱ ነው። እግዚአብሔር ይባረክ። ክብሩን እግዚአብሔር ይሰጥ። ይሄው ነው ይሄው ነው። ጌታ ይባረክ። እሺ፣ ብሩክ ሰላም፣ እንዴት ነህ? ሰላም፣ እንዴት ናችሁ? አለን ኬት ቤተ እምነት ከኦርቶዶክስ ነው፣ ከኦርቶዶክስ እሺ እናንተ ቤት ያለው የቅዱሳን ነገር በጣም ግራም ያጋባ ነገር ነው። ምንድን ነውም ግራም ያጋባው? እሺ እንደው ከልጅነት ጀምሮ ያሳደገ ሚካኤል የሚባል መልአክ አለ ነው። ያንተ ደግሞ አሳዳጊ ሌላ ነው። በደንብ አለ እንጂ አረ አንተንም አሳድገዋል ሚካኤል። ብዙ ልጆች አሉት ማለት ሚካኤል ሚካኤል መጽሐፍ ቅዱስ ላይ የለም። ምታ ነው አባት የሆነ ያሳደገ ሚካኤል መጽሐፍ ቅዱስ ላይ የለም። ካለ አሳየን። ምን ሆኖ ነው አሳዳጊ የሆነ ከልጅነት ጀምሮ የሚያሳድግ ሚካኤል የተባለ አባት ካለ ሚካኤል ምንድን ነው? ታታቀው ነው? አባት ያልከው። እሺ ምንድን ነው? ለአንተ ነው የጠየከው። በቤተ እምነት ማን እንደሆነ ላሳየህ፣ ችግር የለም እሺ። ላሳየሽ፣ ምን ችግር ችግር አለ? አንድ ጥያቄ አልጠየቅህ እስሻንተን። ኧረ ወዳጄ ምንም ጥያቄ የለም። ብራዘር፣ እየተጠየቅከው መመለስ ነው እንጂ ልጠይቅና መልሱልኝ። መልስ የለኝም ስትለን ወደ ፈለግከው ሀሳብ እንሄዳለን። ግን አሁን ተጠይቀህ የተጠየቀ ሰው መጀመሪያ ይመለሳል። መለስኩልህ እኮ አሳዳጊ ያለኝ እኮ አልኩህ እኮ። በቃ አሳዳጊ ያሳደገ የለኝ መጀመሪያ እኔ እኮ የለኝ። የለም ብዬ እኮ አልተከራከርኩ ማለኩ ነው ያልኩህ። አንተ የለም እኮ ነው ያልከው። መጽሐፍ ቅዱስ ላይ የለም እኮ ነው ያልከው። አሳየና ግለጠው፣ ቃሉን ግለጠው፣ መጽሐፍ ቅዱስን ግለጠው። የትኛውን የመጽሐፍ ቅዱስ ክፍል ነው ያልኩ? የለም እኮ ነው ያልኩህ እኮ አሳየን። ከእግዚአብሔር ቃል አሳየን። ብራዘር ፉከራ አታርገው። አሳየን እንቀበልህ የትኛውን የመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ሚካኤል የለም ካል አንተ የለም ብለሃል። እኔ ግን ጥያቄ ተቀበሉ አለ ያለውን አሳዳጊ አባት የሆነ ሚካኤል አሳየን ከእግዚአብሔር ቃል የለም እያልኩ ያለው ታንጣ መጽሐፍ ቅዱስ ላይ ያለ መጽሐፍ ጥያቄ አንተ ያነበብከውን ነገረን እንጂ ሚካኤል መጽሐፍ ቅዱስ ላይ ያለልህ አንብበው አንተ ደግሞ የለም ብለኸኛል አይደል አባት የሆነ የሚያሳድግ ሚካኤል ካለ አንተ ግለጥ ከሌለ ግን የለም ብለን ነው ምናልፈ እሱ ቤት ስለከፈታችሁን የጥያቄ ያልጠይቃችሁን ስለማላቅ ማለት ነው ስለዚህ ያላወቀ ሰው እታች ሆኖ ይሰማል ማለት ነው ዳኒ ለሚያውቁ ሰዎች ነው ቤታችንን የከፈትነው እሺ ለሚሞግቱ ሰዎች እሺ ዳኒ ስፈልገው ነበር ዳግሻ ይሄልጃስ ሚካኤል እንኳን ሚል ያሳየን እኛ እንዳለን እናውቃለን። መጽሐፍ ቅዱስ ላይ ግን እስኪ ያሳይ። የምትለውም አያገኘውም አይደለም የሚለይ አይደለም አባት የሆነ እንዲሁ ጀስት ሚካኤል የሚል ቃል ያሳይ የምትለው ከመጽሐፍ ቅዱስ ላይ ያሳይም ነበር። ኤኒዌይስ ቀጥሎሽ። እሺ፣ እሺ ለአሮን አለ ማውራት የማትችል ከሆነ ሌላ ኦርቶዶክስ ላይ እንድቀበል ማለት ነው አሮን እሺ እየሰማን ስላልሆነ፣ እሺ እህታችሁ መስማን። እሺ እንዴ ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ፣ ከኦርቶዶክስ። እሺ ዌልካም ብራዘር፣ እንኳን ደህና መጣ። ደስ ብሎናል። የኦርቶዶክስ በተለይ እምነታችሁ ነገረ ቅዱሳን መጽሐፍ መጻፍ ቅዱስ ነው ብለህ ታምናለህ? ግን እኔ ማውራት የምፈልገውን ቀለሜን ነበረ። እሺ አላቆም፣ አንድ ሆነ ታች ሆነ ስማን። እስቲ አይዟቹ። እግዚአብሔር ወንድምነት በአንተ እግዚአብሔር ስለሰራ እግዚአብሔር እንባርካለን። ይህ እውነት ነው የምልህ። ጌታን እባርካለሁ። እግዚአብሔር ይማስገን በአንተ ላይ ስለሚገለጠው ጸጋ እግዚአብሔር ይባርክ። ክብሩን እግዚአብሔር ይውሰድ። ብራዘር ትንጫጫለህ። ትንጫጫ አለ፣ ወዳጄ። እግዚአብሔር ሲፈልግ በአንድ ሰው እንደዚህ አንጫጫል። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ይባል እግዚአብሔር ነው። ና እዚህ ቤት ስትገባ ስርዓት ከሌለ ደግመን እንዳትገባ ነው ማድረግ። አሜን ነው ያልኩት፣ አሜን ነው ያልኩት። ክብር ለእግዚአብሔር ይሁን ስትል አሜን ነው ያልኩት። እሺ ሌላ ኦርቶዶክስ፣ አይ ሌላ ኦርቶዶክስ፣ አይ ሌላ ኦርቶዶክስ፣ አይ ምን እንደተነካ አለ። ዛሬ እየተንጫጫ ነው። እሺ፣ ሰላም ክያ፣ እንዴት ናችሁ? ገና ድምፅ አለ። ከጀርባሽ ጸጥታ የሚረብሽ ድምፅ አለ። እንደ ክርስቲያን እያለቀ ቤተክርስቲያንሽን ቤተክርስቲያንሽን ታቀታለሽ። አዎ፣ ቆይ እኔ ጥያቄ ልጠይቅህ ዳንዬ፣ ለምን አዘን አታዝኑም? ክርስቲያ እንደ እናንተ ሚውት አድርጊ የጻና ድምጽ ብላልኩ ያ ማይክሽ ሚውት አድርጊ ካልሆነ ላስወርድሽ ነው። ሚውት አድርጊውና ስታወሪው እንት ታርሽ የጻልልስ ድምጽ ስላለ ጥያቄ ጠይቀሽናል። እኛማ ሐዘን እናዝናለን። ሐዘን ሐዝነን እኮ ነው። በእኔ ወረዳ ውስጥ ሰዎች እየተገደሉ ነው ብዬ ከሁለት ሳምንት በፊት ስናገር በአብሮ አደጌ የዛሬ አስር ዓመት በሞተው ወንድም ምክንያት ስጠይቅ የዛሬ ሁለት ሳምንት በእኔ ወረዳ መርቲ ማለት ነው። አሁን ፎቶዋን የለጠፍሻት እህት ልጅ እዚህ ጋር እኔ እጄም ላይ ያለ ፎቶ አለ። በማቃቸው ቀበሌዎች ተዘዋውሬ በድቁናም ባገለገልኩበት አቤተ ክርስቲያናት ውስጥ በምድሬ ላይ ማለት ነው። አሁን እናንተ መታችሁ አሁን እዚያው እኔ ባለሁበት ማለት ነው በእኔ ወረዳ ውስጥ ስለተደረገው ግፍ ከሁለት ሳምንት በፊት ሳወራ እናንተ በባቡር አደጋ ባበበ ጉላት ሞት ላይ ነበር ስትቀልዱ የነበራችሁት። አን አንቺ አርሲ ጋዶ ላይ የሚሆን በሌሎች አጎራባች ቦታዎች ላይ በንጹሐን ላይ የተደረገውን ግፍ ላይ እ መተሽ ኔፊት ስትናገሪ ልታፍሪ ነው የሚገባው ልታፍሪ ማለት ነው። የመጠይቅ እንኳን ራሱ የሞራሉ እንትን የለሽም። እና እታችሁ ረጂ ይጅና በሬሳ ላይ አላግጦ አላግጭ መታችሁ በሙሉ እዚህ ያሉትን ወንጌላውያን ወንድሞች እናቶቼ እንወክላለሁ። እኔው ተወልጄ ባደግኩበት ወረዳ ውስጥ ነው። አርሲ ውስጥ ግድያው የተጀመረው በላይም በደጋውም በቆላውም አካባቢ ማለት ነው። ታላግጣላችሁ አይደል? የሙታንን ፎቶ አንጠልጥላችሁ ማላገጥ የሚባለው እኔ ከሁለት ሳምንት በፊት ስናገር አንዳችሁም ምንም አላላችሁም ነበር። ውሸት መስሏችሁ አንዳችሁ ምንም አላላችሁም ነበር። አዛኝ ቅቤ አንጓች ይባላል። እዛ ምድር ላይ ለሚሞተው እስላምም ይሁን ኦርቶዶክስ በሙሉ ማንም የሰው ዘር በሙሉ በግፍ ለሚገደሉ ከክርስቶስ የተቀበልነው መንፈስ የርህራሄና የሚያዘን የሚያለቅስ መንፈስ ነው። ይህን ለማወቅ ቀለሜ ቱልቱላው። በሞት ላይ ነው የቀለዳችሁት ማለት ነው። ቀለሜ ቱልቱላው። ኦኬ። ስለዚህ ሁለተኛ እንዲህ አይነት ጥያቄ እዚህ እኔ ፊት እንዳጠይቁ አርፈች ተቀመጭ። እዚያው አርፈ ተቀመጠ። እናንተም ብሎ ለሞ ለሞተ አንዛኝ አርፋችሁ ተቀመጡ። በቃ የስተት ድንኳናችሁ ተነቅሏል። ተወራጩ እሱ ላይ አልቅሱ። እናንተ እዚሁ ሌላ ለቅሶ ማለት ነው። እዛ ውጭ ለሞተ ሰዋት አታዘኝ። ታያለሽ? በማቃቸው ቀበሌ ውስጥ ነው መርገፍ የጀመሩት። ከሁለት ሳምንት በፊት ነው እኔ ስናገር የነበረው። አንዳችሁም ፕሮፋይል ፒክቸር አልቀየራችሁም። ያኔ አብሮ አደጎቼ ናቸው እየሞቱ ያሉት። አሁንም ያው ልታላግጡ ካልሆነ በስተቀር ኦኬ፣ ለሞተ ሰው አታዝኑ። ምንድን ያለች መጣ ዳሬ አጂታች የረሽኩት በይ። ከዚህ በኋላ ሌላ ጥያቄ ቢጠይቃለ እንደዚሁ ታች እናወርዳለን። ቴንክ ዩ። ወንድምነት በዚህ ጉዳይ ላይ ከእኔ ጋር ያውሩስኪ አርሲ ላይ ብለው አይደል ያሉት? እኔ ነኝ የአርሲ ልጅ። መርቲ ወረዳ አይደለ እኔ ነኝ የመርቲ ወረዳ ውስጥ ተወልጄ ያደኩት። በሌሎችም ወረዳዎች ነው እየተገደሉ ያሉት። በርግጥ መርቲ ወረዳም የኛም ዞን ነው ስድስት ነው አስር የሚሆኑት፣ ጤፍ እያጨዱ እያሉ ነው የተገደሉት። ጋዶ ጋላማ ይባላል ቀበሌው። አፈር ፈጭቼ ውሃ ተራጭቼ ያደኩባቸው ወንዞች ናቸው። አፍክን ያዝ፣ ኦርቶዶክሳዊ መጥተህ እዚህ መጥተህ አፍክን ያዝ። ውስጣችንም ውጫችንም እየደማ እያለቀስ ነው የምናገለግለው። እናንተ እኮ አይደለም አሁን ትኩስ የሞት አይደለም የቆየውን እንኳን የአብሮ አደገ የሞት ላይ እኮ የቀለዳችሁ አረመኔዎች ናችሁ። ኦርቶዶክሳውያን፣ አረመኔ የአረመኔ ስብስብም አለ እዚህ ቲክታክ ላይ ያላችሁ። ዋናው ውይይቱ ላይ ትገባለህ፣ ግባ። ካልሆነ እያስፈነጠረ እናስወርዳለን ማለት ነው። ቴንኪ ወንድምን፣ ቀጥል እሺ ወንድምነት፣ ጸጋ ይብዛል፣ ተባረክ። እሺ እንቀጥላለን እንቀጥላለን። ርዕሱ ላይ እንቆያለን፣ ሀሳብ አንቀይርም። ርዕሳችን አለ እዛ ላይ ነው የምንቆየው። ሶ አንተነህ ኬት ቤተ እምነት እንደመጣ ጠይቃለሁ። አንተነህ ኬት ቤተ እምነት የመጣው አንተነህ ይሰማል? እሺ ተደብቃል። የመጨረሻ ጥሪ ላድርግ። እሺ አንተነህ አንተ ነህ ይሰማል። የመጨረሻ ጥሪ እሺ፣ ታችሁ ይሰማል። ሰላም አመሻችሁ። እሺ እግዚአብሔር መስንከት ቤተ እምነት። ለማንኛውም ምን አይነት ስላስገባኝ አመሰግናለሁ። ከዚህ በፊት ከኤርሚያስ ጋር ብዙ አውርተን ነበረ። ስለዚህ ቤተ እምነት ነው አውርተን ነበረ። ከዚህ ጌታን ከዚህ ከተማ ነው በድንገት ነው ያስገባኸኝ። እሺ፣ እሺ። ክንፈ ሰላም። ክንፈ ክንፈ፣ ይሰማል? እሺ፣ አቤት። እሺ፣ ከየት ቤተ እምነት መጣ? ወንድ ማለት ነው።

እሺ በሰማይ ያሉ ረዳቶች ጸሎትን የሚሰሙ ጻድቃን ቅዱሳን ለሰው ልጆች ደራሾች አሉ። በሰማይ ያሉ እኛን የሚሰሙ ማለት ነው። ለእኛ ደራሽ ሆኑ። ልክ ለምሳሌ እንደው ግራ እንዳትጋባ በማስረጃ ላርግልህና እሱ ጥሩ ስለሆነ ማለት ነው። ማስረጃ ጥሩ ነው።